ሰላም ጤና ይስጥልኝ የኢትዮ ሄልዝ ቤተሰቦች፣ እንዴት ናችሁ? ዶክተር አማኑኤል ነኝ። እንኳን በሰላም ወደ ቻናል የመጣችሁ። ይህ ስለ ጤናችን የምንማማርበትና የምናውቅበት የጤና ገጽ ነው። በዛሬው የጤና ትምህርታችን እጅግ በጣም ጠቃሚ የሆነ ርዕስን እንመለከታለን። ይህም ምንድን ነው? ትኩረት ሊሰጣቸው የሚገቡ ድንገተኛ የሆኑ 11 ዋነኛ የልብ ድካም ምልክቶችን እንመለከታለን። ይህ የጤና ትምህርት ጠቃሚና እንዲሁም ማስተማሪ ስለሆነ ቪዲዮን እስከ መጨረሻው እንድትመለከቱትና ሼርን በማድረግ እንድትጀምሩት በትህትና እየጠየኩኝ ወደ ፕሮግራሙ ማልፍ ይሆናል። መልካም ቆይታ ሆንላችሁ። ሁሉም የልብ ችግሮች ግልጽ የሆነ የማስጠንቀቂያ ምልክት የላቸውም። በቲቪ እንደምትመለከቱት ወይም ደግሞ በቪዲዮ ላይ እንደምታዩት ሰዎች ደረታቸውን ሲሰማቸው ሲይዙት አይነት ህመም ሁልጊዜ አይኖረውም። አንዳንድ የልብ ህመም ምልክቶች በደረት ላይ እንኳን አይከሰቱም። እናም ህመሙን በትክክል ለመናገር ሁል ጊዜ ቀላል አይደለም የልብ ህመም በተለይ እድሜ ስልሳ ወይም ደግሞ ከዛ በላይ ከሆናችሁ ከመጠን በላይ ወፍራም ከሆናችሁ ወይም የስኳር በሽታ ከፍተኛ ኮሌስትሮል ወይም ከፍተኛ ደም ግፊት ካለባችሁ ተጋላጭነታችሁ በጣም ከፍተኛ ይሆናል ስለሆነም ታዲያ ድንገተኛ የሆኑ የልብ ድካም ምልክቶችን ዋነኛ ምንላቸውን 11 ምልክቶች አሁን በመቀጠል እንመለከታለን አንደኛ ጭንቀት ይህ ትኩረት ሊሰጠው የሚገባ የልብ ህመም ምልክት ነው። ድንገተኛ የልብ ህመም ከመከሰቱ በፊት ፍርሃት ፍርሃት የማለት ስሜት ሊኖር ይችላል። ስለዚህ ፍርሃት የሚል ስሜት በተደጋጋሚ ሲከሰትብን ትኩረት በመስጠት ሐኪም ማናገሩ አስፈላጊ ነው። ሁለተኛ፣ የደረት መጨምደድ። ደረት ላይ የመጨምደድ ስሜት እጅግ የተለመደ የልብ ህመም ምልክት ነው። ከልብ ህመም ጋር ያልተያያዘ የደረት መጨምደድ በሌሎች ምክንያቶች ሊከሰት የሚችል ቢሆንም በአብዛኛው ግን የልብ ህመም መገለጫ ነው። ሶስተኛ፣ ሳል። በአብዛኞቹ ሁኔታዎች ሳል የልብ ችግር ምልክት አይደለም። ነገር ግን የልብ በሽታ ካለባችሁ ወይም ተጋላጭነቱ ካላችሁ ለዚህ ምልክት ልዩ ትኩረት መስጠት ይኖርባችኋል። አክታ ያለው ለረጅም ጊዜ የሚቆይ ሳል ካለ የልብ ድካም ምልክት ሊሆን ይችላል። ይህም የሚሆነው ልብ የሰውነታችንን ፍላጎት ማሟላት በማይችልበት ጊዜ ሲሆን፣ ይህም ደም ወደ ሳንባ ውስጥ እንዲመለስ ያደርጋል። የማያቆም ሳል ወይንም ደግሞ ሲርሲርታ የሚያስቸግራችሁ ከሆነ እንዲሁም በምታስሉበት ጊዜ ደም የተቀላቀለበት አክታ ካለ ወደ ሕክምና ቦታ በመሄድ መመርመር ያስፈልጋል። ብዙ ሰዎች ቸልተኛ ስለሚሆኑ ትኩረት ባለመስጠት ለከፋ ህመም ወይም ደግሞ ሞት ይዳረጋሉ። አራተኛ፣ ማዞር ድንገተኛ የልብ ህመም የማዞር ስሜት እንዲኖር ያደርጋል። ከዛም ባለፈ ራስን እስከ መሳትም ሊያደርስ ይችላል። ከሌላው ጊዜ በተለየ መልኩ የድካም ስሜት መሰማት በቀጣይ ቀናት ውስጥ ድንገተኛ የልብ ህመም ለመከሰት ምልክት ሊሆን ስለሚችል ሐኪምን ማማከር ይኖርባቸዋል። አምስተኛ፣ ማቅለሽለሽ ወይንም የምግብ ፍላጎት መቀነስ። ማቅለሽለሽና የምግብ ፍላጎት መቀነስ አልፎ አልፎ የድንገተኛ የልብም መከሰት ምልክት ሊሆን ይችላል። አንዳንድ አንድ የልብም ያለባቸው ሰዎች ማቅለሽለሽ፣ የምግብ አለመፈጨት ወይም የምግብ ፍላጎት መቀነስ ሊሰማቸው ይችላል። የምግብ መፍጫ አካላት የደም ዝውውር ሲያጡ እነዚህ ምልክቶች ሊከሰቱ ይችላሉ። ይህ ስሜት የሌሎች በሽታዎችም ምልክት ይሆናል የልብ ህመም ብቻ ምልክት ነው ልንለው አንችልም። ስድስተኛ በሌሎች የሰውነት ክፍሎች ላይ የሚከሰት ህመም። የደረት ህመም የልብ ድካም በጣም የተለመደ ምልክት ቢሆንም በሌሎች የሰውነት ክፍሎች ላይም ህመም ወይም ደግሞ ምቾት ማጣት ሊሰማ ይችላል። ይህም ክንድን፣ ጀርባን፣ አንገትን፣ መንጋጋን ወይም ደግሞ ጨጓራ ሊያካትት ይችላል። ህመሙ እንደ መጫን መጨምደድ ሊሰማ ይችላል። እንዲሁም እየመጣ የሚሄድ ወይም ደግሞ ለብዙ ደቂቃዎች ወይም ደግሞ ከዛ በላይም ሊቆይ ይችላል። ድንገተኛ የልብ ህመም ከመከሰቱ አስቀድሞ የህመም ስሜት የሚጀምረው ከደረት ከዛም ወደ ትከሻ ወይም የግራ ትከሻ ወደ ክንድ ጀርባ አንገት መንጋጭላ አካባቢ ነው። ጨጓራ አካባቢም የማካዳት ስሜትም ሊከሰት ይችላል። ልብ ችግር ውስጥ ሲገባ ሰውነታችን በመላው አካላችን ላይ ምልክቶችን ይልካል። ሰባተኛ የትንፋሽ ማጠር፣ የትንፋሽ ማጠር ሌላው የተለመደ የልብ ድካም ምልክት ነው። የትንፋሽ መዘጋት ወይም ደግሞ ለመተንፈስ መቸገር ሊሰማችሁ ይችላል እንዲሁም መነፋነፍ ወይም ደግሞ ሳል ሊኖርባችሁም ይችላል። ይህም የሚሆነው ልብ የሰውነትን ፍላጎቶች ለማሟላት በቂ ደም መግፋት በማይችልበት ጊዜ ነው። የትንፋሽ ማጠር ከደረት መም ወይም ደግሞ ምቾት ማጣት፣ ድካም፣ ማዞር ወይም ደግሞ ማቅለሽለሽ ጋር አብሮ ሊከሰት ይችላል። ለመተንፈስ የተቸገራችሁ ከሆነ ወዲያውኑ ሕክምና አድርጉ። ስምንተኛ ማላብ፣ በተቀመጣችሁበት በላብ መስመጥ የድንገተኛ የልብ ምልክት ሊሆን ስለሚችል ትኩረት ልትሰጡት ይገባል። ላብ ጤንነት እንደሆነ ሁሉ ያለምንም እንቅስቃሴ የሚከሰት ላብ ግን የልብ ህመም ምልክት ሊሆን ይችላል። ዘጠነኛ የሰውነት እብጠት፣ በተለይ ደግሞ የእግር እብጠት። የልብ ስራ በሚስተጓጎልበት ጊዜ በሰውነታችን ውስጥ ፈሳሽ እንዲቀማቸው ያደርጋል። ይህም የሰውነታችን የተለያዩ ክፍሎች እንዲያብጡ ያደርጋቸዋል። ለምሳሌ እብጠቱ በእግር ቁርጭምጭሚትና ሆድ አካባቢ ሊከሰት ይችላል። አስረኛ የልብ ምት መጨመር ወይም የተዛባ የልብ ምት የልብ ምታቹ በድንገት የሚፈጥን የሚዛባ ከሆነ ይህ የልብ ችግር ምልክት ሊሆን ይችላል ነገር ግን የልብ ምት መዛባት ሁሌም የልብ ችግር ምልክት አይደለም ለምሳሌ የልብ ምታችን በጭንቀት ቡና በመጠጣት ወይም ደግሞ በሆርሞን መለወጥ ምክንያት ሊዛባ ይችላል የልብ ምት መጨመር ከማዞር የድካም ስሜት ከመሰማትና ትንፋሽ ከማጠል ጋር ተያይዞ ከመጣ ድንገተኛ የልብ መምልክት ሊሆን ስለሚችል ወደ ሐኪም ቤት መሄድ ተገቢ ነው። አስራ አንደኛ የድካም ስሜት፣ ሁልጊዜ የድካም ስሜት መሰማት የልብ ድካምን ጨምሮ የብዙ በሽታዎች ምልክት ሊሆን ይችላል። ይሁን እንጂ የድካም መንስኤዎች በጣም ብዙ በመሆናቸው በእርግጠኝነት ለማወቅ አስቸጋሪ ሊሆን ይችላል። በስራ አማካኝነት የሚከሰት የድካም ስሜት ከልብ መም ጋር የሚያያዝ አይደለም። ነገር ግን ያለምንም ምክንያት የሚከሰት የድካም ስሜት ሽላ ሊባል አይገባም። ስለሆነም እነዚህ እንደ አጠቃላይ አስራ አንድ ምልክቶች የልብ ድካም በተለይ ደግሞ ድንገተኛ የልብ ድካም መከሰቱን የሚያሳዩና የሚጠቁሙ ምልክቶች ናቸው ማለት ነው። አንድ ማወቅ ያለባችሁ ነገር የልብ በሽታ በዓለም ላይ ቁጥር አንድ የሆነ ገዳይ በሽታ ነው። ስለዚህ ግልጽ የሆኑ ምልክቶችን ሊያሳይ ይችላል። አንዳንድ ጊዜም ደግሞ ምንም አይነት ምልክቶችን ሊያሳይ ይችላል። በርካታ የልብ ህመም አይነቶች አሉ። ከእነዚያ ውስጥ አንዱ ሀርታታ ከምንለው ወይም ደግሞ የልብ ድካም የምንለው ህመም ነው። ስለሆነም ታዲያ እነዚህን ምልክቶች ፈጽሞ ችላ ልትሏቸው አይገባም። በተለይ አንደኛው ከአንደኛው ጋር ተያይዞ የሚከሰት ከሆነ ሐኪማችሁን ማማከርና በጊዜውኑ ምርመራ ልታድርጉ ይገባል ማለት ነው። ስለሆነም ክብራን ቤተሰቦች ለዛሬ ነበረን የጤና ትምህርት የሚመስል ነበር። ጠቃሚና አስተማሪ የሆነ ቪዲዮ ነው፣ እንዲሁም ጠቃሚ ነጥቦችን የያዘ ቪዲዮ ነው። ሌሎችንም ሊያስተምር ስለሚችል ሼር አድርጉላቸው። ቻናሉም አዲስ ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይነት በርካታ የጤና ትምህርቶችን እያነሳን የምንማማርበት ይሆናል። ለዛሬ በዚህ ብቃን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።